ሰብስክራይብ በማድረግ ጀምሩት። አበረታቶች ስለምት አበረታትኝ፣ አመሰግናለሁ። ኮሜንት ኮሚንት የምትጽፉል ልጆች ደግሞ ተባረኩ፣ በጣም ነው ማመሰግነው። ማሮቼ እና ማህሌት እና ዝና ምሳሌን ለመግደል እያሴሩ ነው። እንግዲህ ቪዲዮ መጀመሪያ ላይ ቪዲዮ እንዳስገባሁላችሁ፣ ይህንን ተንከሲስ የሆነ ሀሳብ ሁለት ሁለት ተንከሴ ሰዎች ነው የሚመነጨው መቼም። ሁለት ተንከሲሶች እንግዲህ እሱም አሳቡን አመጣላት ማለት ነው። እዛ ሄጅና ክስ ወረቀቱ ምናምን ምናምን ብሏት ነበረ። ግን አሳቡን ቀይሮ ለዝና አንደኛ ይሄ መድብ ለምን እንደ መጣ አጣሪ፣ ሁለተኛ ለምንድን ነው እኔን የሚከታተለኝ፣ ለምንድን ነው እኔን የሚፈልገኝ፣ ይሄን አጣሪ ካላት በኋላ እንጃ መድብ ለምን እንደ መጣ አላቅም። ግን በቃ እጅግና ነው በቃ ጀግንነታቸው ከቤታቸው ነው አለችው። የማለት ማለት ባሌም ጀግና ነበር ማለት ነው። ከዚያ እሱ አቤት አቤት፣ አሁን ባሌ ጀግና ነው ለማለት ነው አለች። አይ ለጀግንነቱ እንኳን ምንም አያንሰው ነበር አለች። እና ምንድን ነው የሚያንሰው? ብሩክን ማለት ነው ልታሞጋግሰዋለች አለች። ከዚያ እሱም እባክሽ እንደዚያ የለም ግን ደፋር ነው ብትይ ይሻላል አለ። የምን ደፋር ጀግናም ነው እንጂ አንዴ እኮ አይታችሁት ይሄን እንዴ እኮ አንድ በለለው ንሎታል ንሎታል ተያጣና እሷ ማህሌትና እሱ ሞገስ ሲከታተሉ ነው የሆነ ቪዲዮ ላይ የሆነ ፓርት ላይ አምጡ ብሎ ሲይዛቸው ነበር። ተያጣና ብሩክን እንትና እዚና ብሩክ ደግሞ የለም ዞር በል ሲለው ሊፋታው አልፈለገም። እንደ በፊቱ መስሎታል። በፊት ሲመታውም ዝም ሞገስ ጋር ሆኖ እንዴ ምና መስል ዝም ስላለ አሁንም፣ እንዴ እና ሊመታው አለ። ከዛማን ካቀመስ ዳጣየ ፈከረ ቸረ ጀግና ወረ ጀግና ወየ እና ለጉብዝናም ም ለጀግነነትም አይታማም፣ አይታማም ማለት ነው እና እሱም ያን ጀግና እንዳልሆነ እሱ ጀግና እንደሆነ እሱ ጀግና ያረገው ብሩ ነው። እሱ ጀግና ያረገው ኬሱ ነው። እሱ ጀግና ያደረገው የሚሰራው ስራ ነው። መጥፎ ስራ የሚሰራ ሰው እኮ ምንም አይፈራ ዝም ብሎ ፍጥጥ ብሎ ነው የሚሄደው ማለት ነው። እና የዝና ጀግንነት ያ ነው እንጂ ሌላ እንኳን ጀግንነት ጥርጥር ነው። መጅብልም አንድ ባለለው ብሩክም አንድ ባለለው እሱ የሚያሸንፈው ማንን ነው? ሞገስን ነው። ሞገስ ገና ሲያየው አይኑ ነው የሚፈጠው። እና ተሞገስ ውጭ እንኳን ያሉትን አሸንፏ ላይ የነውም ብሩክም የጊዜ የቀን ጎዶሎ ስለሆነ ነው እንጂ ፈርቶት አያውቅም ማለት ነው እና እሱ ግን ጀግንነት ያታይም እንደምናምን ምናምን ይላላላ፣ ጀግንነቱ ማንንም አላደረሰም። እና አሁን እንግዲህ ተመካክረዋል። ምክክራቸው ይሳካ ይሆን የሚለውን ደግሞ እናያለን። እነሱ ይሄንን ሲመክሩ አንደኛ በምን መልኩ ነው? ቤት መገበው ቅድስት ምሳሌ ነው። በጣም ነው እንግዲህ እንደምታያት ቅድስት በሁልጊዜ እናት ሆንሻለሁ። በጣም ነው መወዲሽ። አንቺ እኮ እናቴ ነሽ እንደ ግጥም ጽፋላት ለአባቷ ለእናቴ ላንቺ ብላ ግጥም ቅጥም አላቸው። ስታነብላት አይታችኋል። ና ቅድስትና ምሳሌን መለያየት ሙስታሄል የማይቻል ነገር ነው። ባትጀርበው ባትደሰት ይሻላታል። ከዛ እሱ ደግሞ አንቺ እኮ ምንድነሽ ናላት። የሆነ ነገር በእንግሊዝኛ ነው እንግዲህ ታውቃላችሁ እንግሊዝኛ ና ለኤፍራታ ደውላ ኤፍራታ ዝናኮ እንደዚህ ያለኝ፣ በጣም ደስ ብሎታል። ከብትናት እንዴት ሰው ገላ እስር ቤት ልትወረወር እያለች በቃ ትደሰታለች። አንድ አንድ ነገር እንትን ጣም ያለ ነገር ሰርታታቀ ሁልጊዜ እንደከሰረች ነው ነገር አድርጋለሁ ትላለች። ምሳሌን ስንት ጊዜ ሞከረ ምሳሌ ለመግደል ቅድስትን ለማስያዝ ሞከረች። ሞገስን ሞገስ ላይ ተሳክቶላታል፣ ቢያንስ ሂሳቡን አዘግታበታለች። የሞገስ ተሳክቶላታል። ሞገስም ደግሞ እሱ ቪዲዮዋን ሸርቶባት ዓለም እንዲስቅባት አርጓት ነው ያንን የተበቃላቸው እንጂ አሁን ደግሞ ለዚህ እንትን ነው ተላላኪ ነው የሆነችው። እሱ ወንጀል መፈጸም አይፈልግም፣ እሷን ያስፈጽማታል። እሱ በቃ ለሚፈልጋት ነገር ነው እያዋላት ያለው ሆነ እንደ መገልገያ ቃ ማለት ነው እንጂ ለተዳር ራሱ ሞክረው ነበረው፣ ግን ምንም የሚሳካማ የለ። እና ሰውየው ራሱ ታኝቶ ራሱ እርግጫ ነው እንትን የሚለው ብላለች። ሰው ታኝቶ ራሱ ቦክሰኛ ነው እንጂ ሌላ ነገር የለም ብላታ ሌላ ይፍራታ እና ኢፍራታ እና መድብል ግን ፍቅር የሚጀምሩ አይመስላችሁም? በዚሁ ሁኔታ ተቀጠሉ። እስኪ እኔ ዝም የጠርጥር የጠርጥር ይብለኛል። ኢፍራታ እና መድብል ምን ይመስላችኋል? እሷም አሁን የማግባት ፍላጎት እናላትን የማግባት ነው እንፈልገው ምናምን እያለኝ ነበር። አሁን በአሁን ጊዜ ማነው የሚያገባው? አሁን በአሁን ጊዜ ትዳሬ የለም እያለቻት ነው። እሷ ደግሞ ማህሌት ማለት ነው። እና መድብልም እሷን ለማግበት ተስማምተዋል። እሷን ቢያግቷትም ምንም የምታውቀው ጉዳይ ስለሌለ ዝም ብሎ ከንቱ ልፋት ነው። እንግዲህ ዘግግቷት እና ምሳሌን ያድኗት። በቃ ሌላ ምንም ጥቅምታ የለውም። ግን እሷ መታገቷ ያለው ጥቅም ምሳሌን እንደትገላት ያረጋል ማለት ነው። እና ውዶች ላይ ሸር ሰብስክራይብ አድርጉ፣ አበረታቱኝ፣ ኮሜንትም አስቀምጡ። ኮሜንትም ታስቀምጡ ልጆች ደግሞ አመሰግናለሁኝ። አንደኛው አብድላ መሰለኝ የሚለው አመሰግናለሁ ላይክ ምንሸር የምታደርጉ ሁላችሁንም ከልብ አመሰግናለሁ። ዘንብ ታበረታቱኝ ክበሩልኝ እና አሁንም አበረታቱኝ። ላይክ አድርጉ፣ ኮሜንት አድርጉ። ከእናንተ ምንም የሚቀንሰው የሚጨመረውም ነገር የለም። ለእኛ ደግሞ ይጠቅመናል ማለት ነው። ስራ የበላይን ነው ድረስ ይጠቅመናል። ወይም ሁለተኛ ደግሞ አማርኛ ፊልም በአማርኛ ተተረጉማላችሁ ምትሩም አላችሁ ምንም ችግር የለውም። እኛ ማሳብ አስተያየታችን ነው የምንሰጠው ሁልጊዜ እንደምላችሁ፣ እናንተ በኮሜንት ሀሳብ አስተያየት እንደምትሰጡት እኛ ደግሞ በቪዲዮ ሀሳብ አስተያየታችንን ነው የምንሰጠው ማለት ነው። ማሮቼ እና ላይክ ሼር ስብስክራይብ እያደረጋችሁ ቪዲዮውን ተቀላቀሉ። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንመጣ ድረስ መልካም ያገናኝ ነው የሚባለው። መልካም ጊዜ ሆንላችሁ። አበረታቱን የኢትዮጵያ ትንንሽ ዩቱበሮችን ማበረታታት ጥሩ ነው። አሁን ትልልቅ ፌመሶቹ ቤት ሲቀር ብዙ ኮሜንት ብዙ ላይክ ነው ያለው እና እንደኛ እንደኛ ያሉትን ማበረታቱን ስላችሁን ኑማሮች ምንም የሚቀነስ የሚጨመር ነገር የለውም። እናንተ ለምደሞ ዋይፋይ እና በቀጣይ ቪዲዮ ውስጥ የምንገናኝ ባይ ባይ። ደህና ሰንብቱ።